እንግዲህ ኤሌክትሪክሲቲ እንዴት ታወቀ? እንዴት ተጠና? አሁን ያለበት ደረጃ ላይ እንደደረሰ የሚለውን ጥያቄ ስናነሳ የምናገኘው ሁሉም ነገር እንግዲህ የሚጀምረው ብልታንና ንዝረትን ለመረዳት ከተደረገ ጥያቄ ነው ማለት ነው። ሶ በወቅቱ ምንድን ነው የተለያዩ ቁስ አካሎች ሲነኩ ይነዝራሉ፣ አንዳንዶቹ ደግሞ እርስ በእርሳቸው ሲፋተጉ ብልታን ይፈጥራሉ ማለት ነው። ይህ ብልታ ምንድን ነው? ይህ ብልታ ከየት መጣ? ይህ ብልታ መብረቅ ከሚፈጥረው ብልታ ጋር ይገናኛል ወይ የሚል ሎጂካል የሆነ ጥያቄ በወቅቱ የነበሩ ምሁራን መጠየቅ ጀመሩ ማለት ነው። የመጀመሪያው የኤሌክትሪክሲቲ ፌኖሚና መታየት የጀመረው ስታቲክ ኤሌክትሪክሲቲ ነው ማለት ነው። ኤሌክትሪክሲቲ በወቅቱ አልታወቀም ነበር ማለት ነው። ታዲያ የተወሰኑ ግሩፖ ፒፕል ለዚህ ኢንተረስትድ ሆኑ። እናም በዚህ ኃይል ይሄ ሾክ በሚያደርገው ብልታ በሚፈጥረው ኃይል ማጂክ ማሳየት ጀመሩ ማለት ነው። እነዚህ ግሩፕ ኦፍ ፒፕል እንደ ሌሎቹ ማጂሻን ሳይሆን የተባሉት ኤሌክትሪሽያን ተባሉ ማለት ነው። ኤሌክትሪሽያን የሚለው ስያሜ የመጣው እንግዲህ ግሩፕ ኦፍ ፒፕል በዚህ ኢንተረስትድ ሆነው ማጂክ የሚሰሩ ሰዎችን ለመጥራት የተሰጠ ስም ነው ማለት ነው። ኤሌክትሪሽያን እንግዲህ ይብልጣንና ንዝረትን ለማወቅ የተደረገ ጥናት በዚሁ አላቆመም ማለት ነው። 17ኛውና በ16ኛው ክፍለ ዘመን የነበሩ ምሁራን እነ ጋልቫኒና እነ ቮልታ፣ እነ ፒተር ቫን ሙሹምብሩክ የሚባሉ ሰዎች ተካተቱበት ወደዚህ ጥናት ውስጥ ገቡ። እዚህ ውስጥ ሰፋ ያለ ጥናትን አደረጉ ማለት ነው። በወቅቱ ልክ በቁስ አካሎች የሚፈጠረው ንዝረት የሚመስል ነገር ደግሞ ሌሎች እንስሳቶች ማሳየት ጀመሩ ማለት ነው። ለምሳሌ ቶርፒዶ የሚባለው አሳ ሲነካ ይነዝር ነበር። ታዲያ ትልቁ ጥያቄ እዚህ ጋር የተፈጠረው፣ ቁስ አካሎች ሲፋተጉ ንዝረት እንደሚፈጥሩ ተረድተው ነበር። ያንን ተመሳሳይ ንዝረት እዚህ አሳ ውስጥ ሲያገኙ ደግሞ ሌላ ጥያቄ ሆነ ማለት ነው። ይህ የሚነዝር ኃይል፣ ይህ ብሌታ የሚፈጥር ኃይል በተመሳሳይ መንገድ እንስሶችም ውስጥ እንዲሁም ቁሳ አካል ውስጥም ይገኛሉ፣ እንዲሁስ ሊተላለፍስ ይችላሉ። ከየት ነው የመጣው? እንዴት እንጠቀመው? እንዴት እናጠራቅመው? የሚል ጉጉት አደረባቸው ማለት ነው። እና በዚህም ሌሎች ሰዎች ገብተው ጥናት ማድረግ ጀመሩ ማለት ነው። ከዚህ ውስጥ አንደኛው ቮልታ ነው። ቮልታ ምንድን ነው ያለው በእንስሶች ውስጥ የሚገኘውም ኃይል እንዲሁም በቁሳካሎች ላይም የሚገኘው ይህ የሚነዝርና ብልይታ የሚፈጥረው ኃይል ተመሳሳይ ናቸው ብሎ ተነሳ ማለት ነው። እናም የራሱን ፖላቲክ ፓይል ሰርቶ የመጀመሪያውን ባትሪ ኢንትሮዲዩስ አደረገ ማለት ነው። ያ በብልይታና በስፓርክ ቁሳካሎች ሲፋተጉ የነበረውን ኃይል እሱ ደግሞ ባትሪ በሚመስል ነገር ላይ አጠራቅሞ ለመጀመሪያ ጊዜ ኤሌክትሪክሲቲ ወደ ባትሪነት እንደሚጠራቀም ተመራምሮ አመጣ ማለት ነው።